ሰባቱ ውድ ቤተሰቦች እንዴት ናቸው? ደህና ናቸው። አቃሪ ለለው አልሐምድላ በያላችሁበት ያላ ሰላም እና እዝነት አይለያችሁ። እንደውም ደግሞ ስለምታበረታ ቶሪንድ ላይክ ከናሽ ሰብስክራይብ እያረጋችሁ ም ስለሆነ እጅግ በጣም አድርጌ አመሰግናለሁ ቤተሰቦች በርቶልኝ፣ ላችኋለውኝ እና እስኪ ዛሬ ኦቨን ውስጥ የምሰራውን ስጋ እንዲሁም ደግሞ ሌላ ም አለን

እዚህ ጋ ስጋ ነው የምሰራው ማለት ነው። እዚህ ጋ ሁሉንም ነገር ፕሮሰሱን ከጨረስኩ በኋላ ነው ያመጣሁላችሁ ማለት ነው። ምክንያቱም ሳቴን ለመቆጠብ ማለት ነው። እዚህ ጋ ከስር ስጋውን ካዘጋጀሁት በኋላ ትንንሽ አድርግ ካዘጋጀሁት በኋላ ከስር ድንች አለ፣ ሽንኩርት፣ ቃሪያ፣ ትማት ሁሉም ነገር አለው ከስር ማለት ነው እና ስጋውን ከላይ ነው ያደረኩት ማለት ነው። ከዛ በኋላ

እንደዚህ ሸፍኜ ኦቨን ውስጥ እከተዋለሁ ማለት ነው። እንግዲህ እንደምታዩት ኦቨን ውስጥ ከተትኩት ማለት ነው። አሁን ደግሞ ኩብስ እንሰራለን ማለት ነው።

ከዚህ ጋር መጀመሪያ ያው ሳ ቦካ ያላሳየዋቸው ያው ምንም የተለየ ነገር ስለማልጨምር ነው፣ ጨውና ውሃ ብቻ ነው። ለዛ ነው እና እዚህ ጋር ቆይቷል ካቦካዎት። ስለዚህ አሁን እንትን አራት ቦታ ነው ቆራርጭ አስቀምጠዋለውን አራት ቦታ ካረኩት በኋላ ትንሽ ሰዓት ፕላስቲክ ሸፍንና አስቀምጠዋለውን

በደንብ አድርጌ ነው ያቦካሁት። እኔ በነገራችን እኔ እና ዱቄት ያለን ዝምድና ተዋልኳችሁ፣ በጣም በጣም ነው ዝምድና ያለን ያለን ቅርበት ልነግራችሁ አልችልም። በዱቄት የምሰራውን ስራ ሁሉ ባሳያችሁ ጉድ ነው የምትሉት። ግን እኔ የተመቸኝ ፓርት ብቻ ነው ቪዲዮ የምሰራበት። የተመቸኝ ፓርት ስላችሁ በቃ ቪዲዮ ለመስራት

ሲመችኝ ብቻ ነው የሚሰራው እንጂ በቃ ከዱቄት ጋር ያለኝ ዝምድና ተው ተናግሬ እራሱ አልገልፀውም። እና እንደዚህ አራት ቦታ አድርጌው ፕላስቲክ እሸፍንና አስቀምጠዋለን ማለት ነው።

ወዳው ተቦክቶ ወዳው ሲሰራ እና እንዲሁም ደግሞ አቦክታችሁት ቢያንስ ለትንሽ ደቂቃ ስታስቀምጡት አንድ አይደለም። እና እዚህ ጋር እንግዲህ ከትንሽ ደቂቃ በኋላ ተመልሽ የመጣውኝ ማለት ነው። ይሁት እንግዲህ እንዴት ለስለስ እንዳለ ገቢ ሊከርድ እያደረኩኝ በመሀል አቋርጬው ነበረ

ያችሁት እንግዲህ እንደዚህ የዳመጥኩኝ እንደገና ድጋሜ ጠቅልዬ አስቀምጠዋለሁኝ ማለት ነው።

ሲታይቶ በደንብ ሲቦካ በትንሽ ስታስቀምጡት እንደፈለጋችሁ የምታደርጉት እራሱ እንትና አይልም። እዚህ ላይ አሁን የጨመርኩት ጨውና ውሃ እንዲሁም ደግሞ ጥቁር ዝሙት ነው። ሌላ ነገር የለውም ማለት ነው።

እዚህ ከዳመትኩት በኋላ ከላይ ዘይት ተረግና፣ ዘይት ማለት ይሄ ምንድነው? የገበታ አቅቤ እንደዚህ እያረኩኝ፣ ከዛ በኋላ ዱቄት ተረጋለውን ትንሽ ከላይ ዱቄት ነው ይሄ ማለት ነው።

እንግዲህ እንደዚህ እያደረኩ እጠቀልለዋለሁ። እንግዲህ እንደምታዩት በዚህ መልኩ ነው የቆራረጥኩት፣ ግን ሁሉንም ሰብስቤ በአንድ ላይ ነው የምጠቀልለው ማለት ነው።

አሳንብአይደ ዋይ መከራ ግን እኔልማ አሸንፈኝ እንዴትን ብእንሰራለው እን እንዲ ሸ በስተ መጨረሻው በዚህ መልኩ ጠቀልላልኩት ማለት ነው። እንግዲህ ሁሉንም በዚህ መልኩ ነው እየዳመትም የጠቀልለው ማለት ነው።

እንትን ማለት ብቻ ነው። ምጣድ ላይ ማረግ ብቻ ነው እላችኋለሁ። እያችሁ በደንብ ለስለስ ስላለ ሳቅ

በሀገራችን ላይ እኔ ሌላ ስራ ከመስራት ምግብ መስራት በጣም እንትን ለኔ ይቀለኛል። አሁን እዚህ ላይ ሁሉንም ስራ እኛ ነው የሚሰራው፣ ምግብ ቤቱንም፣ ልብሱንም ሁሉንም። ምግብ ብቻ ቢሆን በጣም ደስ ባለን።

ምጣድ ላይ ማረግብ ይህ እንግዲህ ዝጋ ምጣዳችን ላይ አረግን ማለት ነው። እንግዲህ ዝጋ የገበታውን ቅቤ ከላይ እንደዚህ እንቀበዋለን። ከስር ሲመስልልን እንደገና እንገለብጠዋለን ማለት ነው።

ሰይጣኖች ጥቁር አዝሙድ አለው ከላይ እንደዚህ እቀበዋለውኝ ከዛ እገለብጠዋለው ማለት ነው። በዚህ በኩልም እቀበዋለውኝ ቀላይ እስከሚል ድረስ እንደዚህ እየቀበውን ሳላበዛ በትንሹ

እየገለባበት ኩኛ በስለዋል ነው ማለት ነው። እንደዚህ ደርሷል ማለት ነው። በጣም ደግሞ ካደረገ ምጣድ ላይ በጣም ካቆያችሁት እንኳን ጥርሳችሁ ሊነግሰው ቆርጦ

መፍለጫ ራሱ አይገባውም። ከደረቀ ማለት ነው በጣም ነው የሚያታግለው ሲበላ። እና በዚህ መልኩ ስጋችን እንደደረሰ ጨረሰን ማለት ነው። እንግዲህ ኦቨን ውስጥ ስገባ ስጋው እንደዚህ ነው የሆነው። እስከ መጨረሻ በስሎ ብዙም ደግሞ እንደዚህ ቆራርጬ እንደዚህ አዘጋጅቸዋለሁ ማለት ነው። አመሰግናለሁ።